ይሄን በመጨረሻም ኤፍራታ ሀፌት ባቀረበላት ሀሳብ ተስማምታለች። ናታን እንዳይታሰር ስትል ሀፌትን ልታገባው ተገዳለይ። ሀፌት ተይዞ ሀፌት በፖሊስ ቁጥጥር ስር ውሎ ማየት አልናፈቃችሁም? ቤተሰብ እነዚህን ምርጥ ጥንዶችን ኤፍራታንና ናታንን ለመለያየት ቤዛና እሱ በቃ አልፋታቸው ብለዋል። እንግዲህ ኤፍዬም ናታንን ሕይወቱ አደጋ ላይ እንዳይወድቅ ስትል ሀፌትን እየመረራትን ቢሆን እሺ አገባሃለሁ ብለዋል። ኤፍራታ በጣም የምታሳዝን ለራሷ ሳይሆን ለሰዎች የምትኖር ሚስኪን ልጅ ናት። እንግዲህ አንደኛውን ችግር ሳትወጣ ሌላኛው ችግር እየተተካባት፣ አሁን ላይ ደግሞ ከሁሉም እየባሰ እንግዲህ ናታንን ልቡን እየሰበረች ሀፌት እንዴት ልታገበው ተገዳለ። ታዲያ አሁን ላይ ይሄ ሰርግ እውነት ይደረግ ይመስላችኋል? እኔ ግን እውነት ሰርጉ የሚደረግ እየመሰለኝ አይደለም። የሆነ ነገር ተፈጥሮ ሀፌትና ኤፍራታ የሚጋቡ አይመስለኝም። እንግዲህ ሀፌት የሆነ ነገር እንዳይፈጠርበት ስለፈለገ የኤፍራታን ደካማ ጎኗን በደንብ ስላጠና ለናታን ምንም ነገር እንዳትነግር ከሱ መራቅ እንዳለብሽ ብቻ ነው ብሎ የነገራት እና ኤፍራታ ለቢኒ ወይም ደግሞ ለወንድሟ የሆነ ወይም ደግሞ ለሚከታተሉ ላፖሊሶች ይሄንን ነገር ብትናገር የሆነ ነገር እነሱ ያደርጋሉ ብዬ አስባለሁ። ሀረግ ድራማን እንደኔ በጉጉት የምትጠብቁ እስኪ በላይ ካሳዩኝ። ሲቀጥል እንግዲህ ገነት እናት ናት። የእናት አንጀት ከባድ ነው እና ሀፌት ማነ ኤፍራታ እቤት ስትገባ አልቅሳ ፊቷ በጣም እንትም ብላ ስትገባ በጣም ነበር ያሳዘነች። ገነት ጭንቀቷ፣ ህመሟ ልጇን ዛሬ ነገ እነግራታለው፣ እናትሽ ነኝ እላታለው እያለች እየጠበቀችበት ባለችበት እንግዲህ አሁን ደግሞ የማትወጣበት ከባድ ችግር ውስጥ ገብታለች። ታዲያ ሀፌትም ደውሎ በአንድ ሳምንት ውስጥ እንደሚጋቡና ቤሎውን ቤቷ ድረስ እንደሚልክ ሲነግራት ኤፍራታ በጣም ደንግጣ ነበረ። ለምንድን ነው አሁን ማጣደፍ የፈለግከው? እያለችው ነበር። ታዲያ ግን መጨረሻ ላይ ጽዮን ኤፍራታን የሆነ ነገር እንዳታረጋት ብዬ ፈርቻለሁ። ምክንያቱም ጽዮን ያቺ የዶሮዋ ያች ነቀዟ፣ ያቺ ክፉዋን ጽዮን ዛሬ አይቻታለሁ ማለት ነው እንግዲህ ወንድማ ባላት መሰረት መጣ። አንቺ ላንቺ ለማዳን ሲል ነው ድርጅታችንን ቤታችን ሁሉ ነገራችንን ያጣ ነው። አንቺ ማለት ራስ ወዳ መሽ እያለቻት ነበርና በሆነ ነገር እንዳትመታት የሆነ ብቻ የሆነ ነገር እያሰብኩ ነበርና ብቻ። ግን ሀረግ ድራማ ከቀን ወደ ቀን አጓጌና ልባን የሆነ መቷል። እኔ ሀፌት ታስሮ የማይበቀም ብቻ ነው የናፈቀኝ። በእርግጥም ሀፌት ቢታሰርም የመውጣት አቅም ወይንም ደግሞ እስር ቤት እንደፈለገ የነፃነት ነገር ሊያገኝ ይችላል። ምክንያቱም እሱ ፖሊስ ጣቢያ ውስጥ የራሱ የሆኑ ሰዎች ስላሉት፣ እንደፈለገ የሚያሽከረክራቸው በቁጥጥሩ ስር ያሉ ሰዎች ስላሉ፣ ምናልባትም ሀፌት ችግር ላይ ያገጥሞ ይችላል። እና ውድ ቤተሰቦች ሀረግ ድራማን እንዴት አያችሁት? ምን ምን በቃ እውነት እኔ ኤፍራታና እናቱ ናቱ ባይለያዩ ደስ ይለኛል። በፍጹም ሀፌትን ማግባት እንደሌለባት ነው እኔ የማስበው። ምክንያቱም ሀፌትን አገባች ማለት ናታን ሊሞት ይችላል ሊያብድ ይችላል ራሱን የሆነ ነገር ሊያደርግ ይችላል። ብዙ ነገሮች አሉ። ምክንያቱም ይወዳታል፣ ያፈቅራታል። ለእሷ ሲል ብዙ ዋጋ ብዙ መስዋዕትነትን ከፍሏል። ግን ይሄ ድራማ መጨረሻ ላይ ልክ እንደ እዩ አደን ድራማ ሂሩት እና ዩአዳን ይቅርታ ይቅርታ እንደተባባሉት ከሆነ በጣም ነው የሚያስጠላው። ሀፌት ታስሮ ተሰቃይቶ ማየት እንፈልጋለን ማለት ነው። ምክንያቱም ብዙ ወንጀሮቹን ሰርቷል። ሴቶችን እየሰበሰበ እየወሰደ ሴተኛ አዳሪነት ካለፍላጎታቸው በሁለት በሶስት ወንድ እንዲደፈሩ እያደረገ ያለ፣ እንዲሁም የገዛ ወንድሙን፣ ቤተሰቡን፣ አባቱን ሳይቀር አደጋ አድርሶበት ውጭ ሀገር ለሕክምና እንደሄደ እንዲሁም ደግሞ የቤዛን አባት የገደለ በጣም ብዙ ወንጀለኛ የሆነ ሰውዬ ስለሆነ ሀፌት በህግ ስር ቀርቦ ልክ እንደ ቤዛ እንደምናያት አሁን ላይ እስር ቤት ውስጥ ማየት ይፈልጋለ፣ ወይም ማለት ነው። እና ውድ ቤተሰቦቼ ሀረግ ድራማ እውነት በጣም ነው የምወዳቸው፣ በጣም ነው ደስ የሚሉት። በዛም ላይ ደግሞ አስተማሪ ነገሮች አሉበት። ለማንኛውም ውድ ቤተሰቦቼ ለቤት አዲስ የሆናችሁ ሰብስክራይብ፣ ነባሮች ላይክ አድርጉ። ሀረግ ድራማን እንዴት አያችሁት? ምንስ ተማራችሁበት?